ያው ፕራንክ ነው እያልንም እኔም እያልኩ የነበረ ስሰራ የነበረው ቪዲዮ እንግዲህ አራት አምስት በላይ ሰርቻለሁኝ ግን ነገሩ ከባድ ነበር ማለት ነው። ያው እንግዲህ ሁብዬ ነፍሰ ጡር ናት እናውቃለን። ናሂ አጥፍቷል። አዎ ከመጀመሪያው ቪዲዮ አይታችሁ ከሆነ እየተከታተልኩት ነበር እኔም አይታችኋል ማለት ነው። ግን ናሂ በዛን ሰዓት ሁብዬን ያለ ማማከሩ ብቻ ነው ትልቁ ጥፋት ብዬ የማስበው እና በሁለተኛ ደግሞ የሆስፒታል ላይ እሷ እንደዛ ሆና እሷ እጅ ለእጅ ተያይዞ ሲሯሯጥ እሱ እሱም ነው ተስፋ እያስቆረጣት የሄደው ማለት ነው። እና ለሁብዬ አላሰበም በዛ ሰዓት። እንግዲህ ያሰበው ምንድን ነው ስሙ ስለጠፋ ስሙን ለማደስ ብቻ እንዴት በእኔ ስም ተጭበረበረች የሚለው ማለት ነው። አሁን ላይ እንግዲህ እሱ ጥፋት እንደሆነ ናሂ በጣም አምኖበት ወደ ትዳሩ ለመመለስ ሞክሯል። ውብዬንም እንግዲህ አበባ ይዞ ይቅርታ አድርግልኝ ብሎ እግሯ ስር ተንበርክኮ በእውነት ለምኗታል። ውብዬ ግን ፍቃደኛ እንኳን አበባውን እሱን ለማየት ፍቃደኛ አይደለችም ማለት ነው እና በጣም ነው የሚከብደው። ይህ እንግዲህ ከዚህ በላይ ልብ የሚሰብር የሚያሳዝን ነገር ይፈጠራል ብዬ በፍጹም አላስብም ማለት ነው። አሁን ላይ ናሂ በጣም ተጎድቷል። በጣም ማለት ነው እንግዲህ ሁላችንም በናሂ ተናደናል። እኔንም ጭምር ማለት ነው እና ኮሜንት ላይ ራሱ በጣም በቃ እየሰደብነው ነበረ። ለምንድን ነው የሰደብነው? እዛ ጋር የሁብዬ እምባለ ሆስፒታል ሆና እንግዲህ ቀና ስትል አይኗን ስትገልጥ ናሂን አላየችውም ነበረ፣ ያው እሱ ከናርዲ ጋር ነበረ እንትን እያለ የነበረው ግን በዛ ሰዓት በእውነት አላስተዋለውም ማለት ነው። እና ከሆስፒታል ራሱ ስትገባ እንግዲህ ናርዲ ነበረች የራሷ የገዛ ቤት ውስጥ ማለት ነው። በጣም የሚገርመው ነገር እንግዲህ ትልቅ ጥፋት እንዳጠፋ አምኗል። በጊዜው ነገሮችን ለሁብዬ ያለማማከሬ ነው ይሄ ሁሉ ጉድ መጣብኝ፣ አጥፍቻለሁኝ ይቅርታ አድርጉልኝ ብሏል። እንግዲህ ሁብዬ በእውነት ይቅርታ እንድታረግለት ሁላችሁም ጸሎት አድርጉለት ማለት ነው እና አሁን ላይ ናሂ በጣም እንግዲህ ተጎድቷል፣ በጣም ተጎድቷል ማለት ነው። እንግዲህ ሁለት ልብ ስብራት ነው። አስባችሁታል። እዚህ ጋር በስሙ የተጭበረበረ እንግዲህ ይህን ነገር ለማጣራት የፍርድ ቤት ጉዳይ አለ። እዛ ጋ ደግሞ ሁብዬ። በፍርድ ቤት ጉዳዩን ይዘዋለች። ልጁንም እንዳያይ ታግዷል፣ እሷ ጋም እንዳይደርስ ታግዷል ማለት ነው። እና ይሄ እንግዲህ ከባድ ቅጣት ነው። አስቡት፣ ከልጃችሁ ተነጥላችሁ ህግ እስከሚፈቅድላችሁ ድረስ እንግዲህ ባለቤታችሁ ጋም ሆነ ልጃችሁንም ማየት እንዳትችሉ ታግዳችሁ፣ ይከብዳል ማለት ነው። እንግዲህ በጣም ነበር የተናደደችው እንዳየ ነው በእውነት አበባ ሁሉ ነበር የበተነችው ማለት ነው። እና ይቅርታ ታረግልኛለች ብሎ ተስፋ አድርጎ ነበረ። ውብዬ፣ ቆም ብለሽ አስቢ አንዴ። አጥፍቷል፣ በቃ ከልብሽ ለአንዴና ለመጨረሻ ይቅርታ አድርጊለት ማለት ነው። ለምን አሁን አንቺ ሁለት ነፍስ ነሽ። ፈጣሪ በሰላም እንግዲህ ልጅሽን ለመታቀብ ያብቃሽ ነው የምለው በእውነት በሰላም ወልደሽ ደግሞ ሁለት ሆነሽ በደስታ እንድናይሽ እንግዲህ ሴት ላይ ነው ሁሉም ነገር ጫና የሚበረታው። አሁን ላይ በንዴት በእልሽ የምናረገው ነገር በኋላ ሊጎዳን ይችላል። ለምን እንደሆን ታውቂያለሽ? አዎ ልጆችሽን፣ አንገትሽን ደፍተሽ ጎሽ ለልጇ ስትል ተወጋች እንደሚባለው ብጠቁሪም ብከሽም ልጆችሽን ታሳድጊያለሽ። ግን ቢሆንም አሁን ላይ ነገሮች በጣም ከባድ ናቸው እንኳን ሁለት ልጅ ለማሳደግ አንድ ልጅ ለማሳደግ ራሱ ይከብዳል ማለት ነው እንደምናየው ነው ኑሮ ስለዚህ ቅርታ አድርጊለት ለናሂ ናሂም እንግዲህ ጥፋቱን አምኖ ይቅርታሽን ይቅርታውን እንድትቀበዩ እንግዲህ እሱም እያለቀሰ ይገኛል በእውነት ኮሜንት ላይ ሁብዬ ይቅርታ አድርጌለት ናሂን በሉና ጻፉልኝ ጸሎት አድርጉልኝ እያለ ነው እግዚአብሔርን። በጣም ያሳዘነኝ እና እንደዛ ደግሞ ስቅስቅ ብሎ ሲያለቅስ በዛን ሰዓት እንግዲህ ነገሮች ተበላሽተዋል። እንግዲህ የሚበላሹት ነገር የለም። ለልጆች ስቲ ይቅርታ አድርጊለት ማለት እንፈልጋለሁኝ ማለት ነው። እንግዲህ ለዚህ ትዳር መፍረስ ተጠያቂው ማን ነው? በእውነት ሮጣችሁ እቤት ይዛችሁ ባትመጡን ኑሮ እነ ሱራፌል እራሱ እና ሄሉ ራሱን ያሁንም ሁሌም ቪዲዮ ስሰራ እነሱንም ወቅት ወቅሳቸዋለሁ ማለት ነው መጀመሪያ እንግዲህ ብር የተላከበትን ናሂ ማ እንደሚል በደንብ ሳያጣሩ እንግዲህ የናሂ ፎቶ ስለተላከላት ብቻ ማለት ነው እኔ አንዳንዴ ሳስበው ናርዲ በዚህ በኩል እድለኛን ይችላሉ ታውቃላችሁ እንግዲህ በናሂ ጓደኛ የናሂ ሲም ካርድም ቢሆን ቢሆንም እንግዲህ ብሯ ቢመለስም ግማሹ ባይመለስም እሱን ወደፊት እናየዋለን ማለት ነው። እና የሚመለስላት ከሆነ በእውነት እንደውም በናሂ በኩል ስለሆነ በጣም እድለኛ ነች ማለት ትፈልጋለሁኝ። አንዳንዶቹ እንደዚሁ ልከው ሲመጡ ጭራሽ የማያገኙም ስላሉ ማለት ነው። እና እንግዲህ እሱ የናርዲን ጉዳይ ለማስፈጸም እውነቱን ለማውጣት ብሎ የራሱ ትዳር ተበጥጧል፣ የራሱ ህይወት ጠፍቷል፣ ቤቱ ተዘግቷል። ልጆቹ እንዳየ ተደርጓል። ከባለቤቱ ጋር እንግዲህ ያለው ነገር እንዲቋረጥ ተደርጓል ማለት ነው እና ተጠያቂው ማን ነው? ይሄን ኃላፊነት የሚወስደው ማን ነው? እንግዲህ ሽማግሌ ምልኮ አልቀበልታለች ታለች። ግድና ግድ እንግዲህ የነፍስ አባታችሁን ይዛችሁ ሄዳችሁ ይዛ ከሄደ ክናሂ ያው ይቅርታ እንድታረግልህ ከዛ የሚያልፍ አይመስለኝም ማለት ነው። እንግዲህ ማዘርክ መታለች፣ እሷን ለመናት ነበር ፋዘሯም ማዘሯም የሷ መተዋል። እንግዲህ በጣም ነው ያው እልህ አለባት ብላለች እናቷ ማለት ነው። እና እልህ ብቻ ሳይሆን ነገሮች እንዲህ ብቸኝነት እንዲሰማችሁ ጥለዋችሁ ሲሄዱ ያሳዝናል ማለት ነው። እኔም ብሆን የእሷን የእሷን እርምጃ ነው የምወስደው ማለት ነው። እና ያው ለአጤ ብትሆን ብዙ ጫና አናረግባትም በእውነት ብቻዋን ብትሆን ግን ብቻዋን አይደለችም፣ ነፍሰ ጡር ናት። ብዙ ነገሮች ሊያጋጥሙ ይችላሉ። እና ተቀያይማችሁ፣ አንቺም ነገም እንደሚፈጠር አይታወቅም፣ እሱ ጋም እንደሚፈጠር አይታወቅም። እና ቂም ይዘሽ ቁጭ ከምት በቃ ይቅርታ አደረገሽለት ትዳራችሁን አብራችሁ ኑሩ ነው የምለው ማለት ነው። ፈጣሪ አምላክ ደግሞ መሃላችሁ ይግባ በእውነት ሰላሙን ሁሉ ያወርድላቸው። እኔ እንደዛ ነው የምለው ማለት ነው። መልካሙ